ቤተሰብ በዛሬ ቪዲዮ የምንመለከተው ኮምፒውተራችሁ የተንቀረፈፈ ወይም እስታክ እያደረገባችሁ ከተቸገራችሁ እና እንዲሁም ኮምፒውተራችሁ ስቶሬጅ እየሞላባችሁ ከተቸገራችሁ እንዴት አደርጋችሁ እንደምታስተካክሉ በተለይ አላስፈላጊ ፋይሎችን፣ ፎልደሮችን፣ ቫይረሶችን፣ ጃንክ ፋይሎችን እንዴት እንደምናጠፋ አሳያችኋለሁ። ከዛን በኋላ በቀላሉ ከኮምፒውተራችሁ ላይ ፍሪ ስቶሬጆችን ማግኘት ትችላላችሁ። እንዲሁም የኮምፒውተራችሁ አንድ አፕሊኬሽን ለመክፈት የሚፈጅባችሁ ጊዜ በጣም ብዙ እየሆነ ከሆነ ወይም እስታክ እያደረገባችሁ ከሆነ ያ ይስተካከላል ማለት ነው ወደ ቪዲዮ ሶ መጀመሪያ ምን ታደርጋላችሁ ማለት ነው? ከኮምፒውተር ኪቦርዳችሁ ላይ ዊንዶ ኬ ትጫኑና ከዛን አር ትጫኗታላችሁ ማለት ነው። ከዛም በኋላ ዝጋ መጀመሪያ ላይ ፐርሰንታይል ጽፋላችሁ፣ ከዛ ቴምፕ ቲኤምፒ፣ ከዛ ፐርሰንታይል። ከዛን በኋላ ኦኬ የሚለውን ትጫኑታላችሁ ማለት ነው። ምናልባት ፐርሚሽን ከጠይቃችሁ ኮንቲኒ በሉት፣ ወይም ፐርሚሽን ከጠይቃችሁ ማለት ነው። ከዛ አንዱ ሌፍት ክሊክ ትጫኑትና ኮንትሮል ኤ ታረጉታላችሁ። ከዛም በኋላ ሽፍት ተጭናችሁ ድሌት ኬክ ይጫሙታላች አላችሁ ላይ ድሌት እንዲያደርግልን ማለት ነው። እዚ ጋ እንደምትመለከቱት 1881 አይተሞች አሉ ወይም ፎልደሮች አሉ እዚጋ እንደምትመለከቱ ማለት ነው። ከዛ ኔስ እንትለዋል ሌፍት ክሊክ እንጫናለን ማለት ነው። ከዛ አንዳንድ የምንጠቀማቸው ከረንት ፋይሎች ስላሉ እስኪፕ የምትለዋን ትጫኗታላችሁ ማለት ነው። ይቀረውን ይደልትላችኋል ማለት ነው። ናይስ ዱን በላትና ስኪፕ ናይስ ቤተሰብ ጨርሶልናል። ከዛም በኋላ ችኛዋን ክሎዝ አድርገና ስንወጣለን ማለት ነው። ድጋሚ የሆነም ዊንዶው ኪ ትጫኑና ከዛን አር ሌተር አር ማለት ነው ትጫኗታላችሁ። ከዛ የቦክስ ይመጣላችኋል። ከዛም በኋላ እዚጋ ፐርሰንት ሄሏን ተጠፋታላችሁ፣ ፐርሰንት ሄሏን ብቻ ማለት ነው። ፐርሰንት ሄሏን ጠፋች ማለትም ቴምፕ የምትለዋን ብቻ ነው የምጽፉት ማለት ነው። ከዛን ኦኬ የምትለዋን ሌፍት ክሊክ ትጫኗታላችሁ። ከዛ ፐርሚሽን ነው የሚጠይቀኝ፣ ኮንቲኒ ይለዋለኝ። እዚህ ጋን በተመሳሳይ በጣም ብዙ ጃንክ ፋይል እና ቫይረሶች አሉ። ይህንንም እንዳለ እናጠፋለን ማለት ነው። ለማጥፋት ደግሞ አንዷን ሰሌክት ያደርጓታላችሁ። መጀመሪያ ሌፍት ክሊክ ትጫኑና ከዛ ሁሉም ሰሌክት ለማድረግ ኮንትሮል ኤ ስትጫኑት ሁሉም ሰሌክት ያደርግላችኋል። ከዛ ኮምፒውተር ኪቦርዳችሁ ላይ ሺፍትን ትጫኑና ድሌት ኬን ስትጫኗት ፐርማነንትሊ ልደልትላቸው ይላችኋል። የስ ነው የምትሉት ይኸው። ከዛን እዚ ጋር አንዳንድ የምንጠቀማቸው ፋይሎች ሊኖሩ ስለሚችሉ እስኪፕ የምትለዋን ትጫኗት አላችሁ ማለት ነው። እዛን ስኪፕ ናይስ። እዚጋ እንደምትመለከቱት እንዳለ ፋይሎችን አሁንም አጥፍቶልናል። ምናልባት አሁን ለምሳሌ እንዲስ አንዳንድ የማይጠፋ ፋይል ካለ ተውት፣ ምክንያቱም ከረንት ላይ እየተጠቀማችኋቸው ያሉ ፋይሎች ሊኖሩ ስለሚችሉ ማለት ነው። አሁንም ድጋሚ ዊንዶ ኬ እንጫንና ከዛን አር ሌተር አር እንጽፋላችሁ። ከዛም በኋላ ዝጋ ደግሞ የምንጽፉት ምንድን ነው የምታጠፉትና ፕሪፌች ፕሪ ፌች ብላች ጽፋ አላችሁ ማለት ነው። ከዛን ኦኬ የምትለዋን ሌፍት ክሊክ ጫኗት አላችሁ አሁንም ፐርሚሽን የሚጠይቃችሁ ከሆነ ኮንቲኒ ይበሉት። ከዛን አንዷን ሌፍት ክሊክ ትጫኑና ኮንትሮል ኤ ከዛን ሰሌክት ካደረጋችሁ በኋላ ፐርማነንት ዲሌት ማድረግ አለባችሁ። ስደንቦ ለማድረግ ሺፍትን ተጭናችሁ ከኮምፒውተር ኪቦርዳችሁ ላይ ድሌት ኪን ስትጫኗት እንዳለ ፐርማነንት ዲሌት ላድርግላችሁ ይላችኋል። ከዛን በኋላ የስ የምትለዋን እንጫናለን ማለት ነው። እንደዚህ ስንላትና ከዛን ስኪፕ ናይስ እዚጋም እንዳል ፋይሎችን አጥፍቶልናል ማለት ነው። ከዚች ዋን ክሎዝ እናደርጋለን። አራተኛ ላይ ሆንም ድጋሚ ዊንዶው ኪ ትጫኑና ከዛን አር ኪ ትጫኗታላችሁ ከዛም በኋላ ረን ቦክስ ሲከፍትላችሁ አልተከፈተላችሁ በኋላ ክሊን ኤምጂአር ብላችሁ ትባላችሁ ዛፋችሁ በኋላ ኦኬ የምትለዋን ሌፍት ክሊክ ትጫኑና እዛን ዲስካችንን እዚ ጋ እንዳለ ክሊን ለማድረግ የምንጠቀምበት ማለት ነው። ከዛን እዚ ጋ እያንዳንዳቸውን ሰሌክት አድርጓታላችሁ ማለት ነው። ፋይሎችን ከሪሳይክልቢን ውስጥ ያሉትን ፋይሎች እንዳል ደርስልኝ እዚ ጋ ለምሳሌ ሪሳይክልቢን ውስጥ ወደ አራት ነጥብ ዘጠኝ ምናም ጌጋ ቤት አለ ማጅ ምን ያህል ስፔስ እንደያዘ ማለት ነው። ከዛም በኋላ ክሊን አፕ ሲስተም ፋይል የምትለዋን ሌፍት ክሊክ ትጫናላችሁ። ክሊን ያደርግላቸዋል እንደምትመለከቱት ከዛ ውንም ሰሌክት እናደርጋለን እያንዳንዳቸውን፣ አንዳንድ መጥፋት ያለባቸው ፋይሎችን ይሄንም ሰሌክት ታደረጉታላችሁ። ሰሌክት ሰሌክት ሰሌክት ሰሌክት ሶሪ ሰሌክት። ከዛን ኦኬ የምትለዋን ሌፍት ክሊክ እንጫናለን። እዚህ ጋር እንደምትመለከቱት እርግጠኛ ናቸው ፐርማነንት ልደልተወ ይለናል። የስ ድሌት ፋይል የምትለዋን ሌፍት ክሊክ እንጫናለን ማለት ነው። ምን ያህል ጃንክ ፋይሎች፣ ቫይረሶች እያንዳንዱ ፎልደር ላይ እንዳሉ ቤተሰብ አስቡት። ስለዚህ እነኚህ ፋይሎች ናቸው በነገራችን ላይ የኮምፒውተራችን ስታክ እንዲያደርግና እንዲንቀረፈፍ የሚያደርጉት ማለት ነው። ለምሳሌ የሆነ አፕሊኬሽን ስትከፍቱ እናንተ በጣም ይቆያል። ነገር ግን እ በየጊዜው የምታጠፉ ከሆነ ሪሞቭ የምታደረጓቸው ከሆነ ጃንክ ፋይሎችን ፎልደሮችን የምታጠፉ ከሆነ አንደኛ የኮምፒውተራችሁ ፍሪ ስፔስ ታገኛላችሁ። ሁለተኛ ደግሞ የኮምፒውተራችሁ ፍጥነቱም ይጨምርላችኋል ማለት ነው። ጀስት የሆነ ነገር ለመክፈት ስትፈልጉ ወደዚያው ብርግድ ያደርግላችኋል። ቤተሰብ ከኮምፒውተራችን ላይ ያሉትን አነሳሰሪ ፋይሎች፣ ጃንክ ፋይሎች፣ ቫይረሶች ክሊናፕ አርጎ ጨርሶልናል ማለት ነው። ወደ ሌላኛው ስቴፕ እንሄዳለን። እዚህ ሰርች ማድረጊያት ይገቡና ሬስቶር ብላችሁ ጽፉ፣ ኤስ ቲ ኦ አር ብላችሁ ጽፉ። ክሪኤት ሬስቶር ፖይንት የምትል ትመጣላችኋል እዚጋ የምትመለከቷት ማለት ነው። ከዛ እሷን ሌፍት ክሊክ ትጫኗታላችሁ። ከዛን በኋላ እችንዋን ኮንፊገር የምትለዋን አንድ ሌፍት ክሊክ ትጫኗታላችሁ ማለት ነው። ከዛን እዚጋ እንደምትመለከቱ ወደ አራት ነጥብ ሁለት ሶስት የሚል አለ አይደለም። ስለዚህ እችንዋን ድሌት የምትለዋን ሌፍት ክሊክ እንጫናታለን። ኮንቲኒው ከዛ እንጀስ እንዳለከደለትን በኋላ ክሎዝ የምትለዋን እንጫናለን። ከዛን በኋላ ኦኬ ትሉታላችሁ። ከዛም እናደረጋለን ድጋሚ ተመልሰን ክሬት የምትለዋን አንዴ ሌፍት ክሊክ እንጫንና እዚ ጋር ደስ ያላችሁን ስም ጻፉበት። ለምሳሌ እኔ ኒው ፖይንት ልበለው ማለት ነው። ከዛም በኋላ ክሬት የምትለዋን ሌፍት ክሊክ ጫናትልለው። ናይስ ስ እዚጋ እንደምትመረው ሪስቶር ፖይንት ክሬት አድርጎልናል ማለት ነው። ከዛ ክሎዝ የምትለውን እንጫናለን። ከዛን ኦኬ ናይስ ሌላኛው ደግሞ ፋይል ስፖለር ላይ ያሉትን ካች ፋይሎች እናጠፋለን ማለት ነው። ሰርች ማድረጊያ ዝጋ ትገቡና ሌፍት ክሊክ ተጭናችሁ ፋይል ስፖለር ብላችሁ ጽፋላችሁ ማለት ነው። ከዛም በኋላ አንዴ ሌፍት ክሊክ ትጫኑት አላችሁ። ከዛም በኋላ ፋይል የምትለውን አንዴ ሌፍት ክሊክ ትጫኗትና ቼንጅ ፎልደርን ሰርች ኦፕሽን የምትላለች አይደለም? እሷን ሌፍት ክሊክ ትጫኗታላችሁ። ከዛም በኋላ ዝጋ ክሊር የምትላለች አይደለም? እሷን ሌፍት ክሊክ ትጫኗት ፋይል ስፖለር ላይ ያሉትን ካች ፋይሎች እንዳለ ያጠፋልናል። እዚጋ እንደምትመለከቱ አጠፍታችኋል ማለት ነው። ከዛ ኦኬ የሚለውን አንዴ ሌፍት ክሊክ እንጫነዋለን ማለት ነው። ሌላኛውና የመጨረሻው ደግሞ ከዛን ዚ ሰርች ማለት ጋር ትገቡና ስቶሬጅ ብላችሁ ጽፋላችሁ ማለት ነው። ከዛ ስቶሬጅ ሴቲንግ የሚል ይመጣላችኋል። እሱን አንዴ ሌፍት ክሊክ ትጫኑታላችሁ። ከዛን ዚጋ እንደምትመለከቱት ቴምፖራሪ ፋይሎች፣ ጃንክ ፋይሎች ኮምፒውተራችን ላይ ብዙ ፋይሎች አሉ ማለት ነው። እዚጋ እንደምትመለከቱት ፋሚሊ ቴምፖራሪ ፋይል የምትለዋል አንዴ ሌፍት ክሊክ እንጫናታለን። ከዛ እዚህ ቴምፖራሪ ፋይል ስትመጡ በጣም ብዙ ፋይሎች አሉ። ለምሳሌ ዳውንሎድ ያደረግናቸው ፋይሎች፣ ወደ አንድ ነጥብ ምናም ጌጋቤት የሚደርስ ፋይሎች አሉ። ቶታል እንዳለ መድለት የምፈልግ ከሆነ በጣም ብዙ ናቸው፣ እዚጋ እንደምትመለከቱ ማለት ነው። ነገር ግን እዚህ ዳውንሎድ ላይ ስንመጣ ምንድነው አንዳንድ አፕሊኬሽኖችን ዳውንሎድ ያደረግናቸውን የምንፈልጋቸውን ቪዲዎችም ዳውንሎድ ያደረግናቸውን ሊያጠፋብን ስለሚችል ሶ፣ እዚ ጋር ሰሌክት ከሆነች እናንተ ጋር ዲሰሌክት አድርጓት። ከዛም በኋላ ሪሙቭ ፋይል የምትለዋን ሌፍት ክሊክ ትጫናላችሁ ማለት ነው። በዚህ መንገድ እንዳለ ማጥፋት ትችላላችሁ ማለት ነው። ቤተሰብ የዛሬ ቪዲዮ ይህን ይመስል ነበረ። ቪዲዮ ጠቃሚ ከሆኑ ካገኛችሁት፣ ላይክ አድርጉት፣ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ጉድባይ